በደሴ ከተማ ሰላምን ለማጽናት መንግስት እያደረገ ያለውን እንቅስቃሴ የሚደግፍ ሰልፍ ተካሂዷል። ሰልፈኞቹ በተለይም በክልሉ ያለው ግጭት ይፈታ ዘንድ ሁሉም አካል ወደ ሰላም እንዲመጣ ጥሪ አቅርበዋል። መንግስት ህግን ለማስከበርና ነገሮችን በውይይት ለመፍታት የሚያደርገው ጥረት ሊበረታታ ይገባል ያሉት ነዋሪዎቹ፣ ሰላምን ለማጽናት ከመንግስት ጎን በመሰለፍ ኃላፊነታቸውን እንደሚወጡም ተናግረዋል። ህዝቡ ከጫፍ እስከ ጫፍ ነው ተነቃንቀ ወጣው። የሰልፍ አላማ ያው ግልጽ ነው። ሰላምን በሰላም መንገድ እንፈልጋለን ነው። ከሰላም ውጪ ምንም ነገር የሚጠቅም ነገር ስለሌለ ለሰላማችን ትልቅ ዋጋ በመስጠት መንግስት ህግን እያስከበረ ስለሆነ አሁንም ተጠናክሮ ህግ ማስከበር አለበት እያልን ነው። ዛሬ ሰልፍ የወጣሁበት አላማ ጦርነትን በመቃወም ሰላምን በመደገፍ ከመንግስት ጎን መሆኔን ለማሳየት። ዛሬ ሰልፍ የወጣንበት ዋናው ምክንያት ምንድን ነው? ሰላምን ለመደገፍ ነው። ሰላምን ለመደገፍ ነው የወጣ ነው። ሰላም ከሌለ ሀገር የለም። ሰላም ከሌለ መስራት የለም። ሰላም ከሌለ ገብቶ መውጣት የለም። ሰላም ከሌለ ትምህርት የለም። በክልሉ በተፈጠረው ግጭት ምክንያት በርካታ ችግሮች እየተፈጠሩ መሆኑን ያነሱት ሰልፈኞቹ ይህን ችግር ለመፍታት ሁሉም አካል ወደ ጠረጴዛና ውይይት ሊመጣ ይገባል ሲሉም ተደምጠዋል። ከጦርነት ትርፍ አይገኝም እና ሰላምን ማጽናት ላይ በአንድ ላይ መስራት ያስፈልጋልም ብለዋል። በተለይ በተለይ እኛ እንደ ሀገር እንደ ክልል እየጎዳን ያለው አገራችን ላይ እዚሁ እዚሁ የተመረተውን ምርት በሰላም አምጥቶ ለዜጎች ማከፋፈል አልተቻለ። ሰላም የሁሉም የሁሉም ማህበረሰብ ኃላፊነት ነው። ሰላም ጫካ ስላሉትም ሰላም በሰላም መንገድ ያ በሁሉም መንገድ ሆስፒታልን ብተኛ ታመ የሆነ ነገር ብትሆንም የፈለገ ነገር ቢሆን ሰላም ምንም በቃ ተኪ የለው ነገር ስለሆነ ሁሉም ሰው ለሰላሙ መረባረብ አለበት። እናቶች አሉ፣ ህጻናት አሉ፣ አዛውንቶች አሉ። በጦርነት ምንም ውጤት ስለማይመጣ በጦርነት መሸናለፍም ስለማይመጣ አሁን ያለው አማራጭ በሰላም አማራጭ ገብተን እነዚህ ወደ ጫካ የገቡ ወንድሞቻችንና እህቶቻችን ወደ ሰላሙ አማራጭ መንግስት ወደዘረጋው ሰላም አማራጭ መንግስት የታጠቁ ኃይሎችን ወደ ሰላም ለማምጣት እየሰራ ነው ያሉት የደሴ ከተማ ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላለኝ ማህበረሰቡ ከአጥፊ አካላት ጋር ሳይተባበር ከመንግስት ጎን ሊቆም እንደሚገባውም አንስተዋል። ምንም እንኳን የጽንፈኝነትን አደጋ በሐሳብ ያለ ኪሳራ መማር ስንችል በድርጊት በኪሳራ ብንማር አሁንም ቢሆን አስከፊነቱን ተረድተን ተባብረን በማውገዝ በአንድ በኩል ለህዝባቸው እረፍት ሲሉ የሰላም ጥሪውን ተቀብለው ለመምጣት ፈቃደኛ የሆኑትን ተቀብለን ወደ ህዝብ ተቀላቅለው በዘላቂነት አቋቁመን በሰላም መኖር እንዲችሉ ማመቻቸት ይኖርብናል። በተቃራኒው የህዝብን የሰላም ጥሪ አንሰማም ያሉትን ደግሞ በመጀመሪያ የሎጂስቲክ ምንጭ ከመሆን ራሳችንን መጠበቅ ይገባል። ሲቀጥል እነዚህን የውጭ ጠላት ቅጥረኞች በጋራ በመታገል አሳልፎ መስጠት ለክልላችንን መረጋጋት ለህዝባችንን እረፍት መትጋት ይኖርብናል። ማህበረሰቡ ለሰላም ያለውን ቁርጠኝነት መቀጠል ያለበት ያሉት ከንቲባው ሀገራዊ ፍላጎታችንን ለማሳካት በጋራ መቆም ይገባናልን ብለዋል። በቃ ሰላም እንፈልጋለን፣ ልዩነቶች በውይይት ይፈቱ። ከዚህ ውጭ የሚደረግ የጠራ ጠራ እንቅስቃሴ በጋራ እንታገላለን ብሎ በጠላት ላይ አምሶ መነሳት አለበት። የተከበረውን እና አስተዋዩን የአማራ ህዝብ አዋቂ የሌለበት በሳር የሀገር አስታራቂ የሌለበት አናስመስለው። ከህዳሴ ግድብ ግንባታ መጠናቀቅ እስከ የባህር ወደብ ያስፈልገናል ብለን አቋም ይዘን ድምፃችንን ለዓለም አቀፉ ማህበረሰብ በማስረዳት ተቀባይነት በማትረፋችን ጠላቶቻችንን የእነሱ ብቻቸውን ማደግ ሳይሆን የእኛ እንደነሱ አብሮ ለማደግ የምናደርገው ጥረት አይናቸው ቀልቶባቸው አኩርፈው የተነሱ የውጭ ጠላቶቻችንን በደገሱልን ድግስ እርስ በርሳችንን መበላላት የለብንም። ሀገራችን ትልልቅ ግብ ያላቸው ዓላማዎችን ለማሳካት እየሰራች ነው፣ ያሉት ከንቲባው ከልማት እድገት እስከ ባህር በር ጥያቄያችን ይሳካ ዘንድ በአንድነት ልንቆም ይገባል ሲሉ መልእክታቸውንም አስተላልፈዋል።